ምናምን ችግር የለውም። በነገር ላይ ከኋላ የሚመጡት ይቅደሙ ይቅደሙ ይላመዱ ምናምን ነገር እኛ ለምቀንዱ ይከብዳትም ሲባል ሰምተህ ታውቃለህ? ጭራዋ ነው እኛ ብርድ ቀጠቀጠና፣ ታዲያ አንቺ ትመጫለሽ አትመጭም ወይ? ቁርጣችንም ነገር በየመሀሉ የምናስገባቸው ሰዎች አሉ። እነሱን አስገብተን ስንጨርስ በሩን ዘግተ ነው በቃ እንገባለን። እሺ አሁን ማለት ነው ኦፓልን በትልቁ አድርጓትና ታስተምረናለች። ኦፓል ዛሬ እስኪ ዛሬ ደግሞ አስተማሪ ሆና ትምጣ። ባቢላን ኦፓልን ትልቁ ቅድስት ጋር ማውራት አለባችሁ። የሚገርም ነገር አሁን እኮ ብስርቅት ነው የልጅ ተስለመለመች እኮ አሁን ራሱ። በትልቁ አድርጋት። በትልቁ አድርጋት ካልክ እሺ፣ ታስታውራናለች። አሁን እንትን ነበረ በቃ አሁን ኦፓል ብዙም ጊዜ ሳያት ሀሳብን በሀሳብ ትነቅፋለች፣ ሀሳብን ትደግፋለች፣ ሀሳብን ታበረታታለች። ያው የሚረገጥ ሰው ካለ ትረግጣለች፣ የሚበረታታ ሰው ካለ ታበረታታለች። ያው ፍለፊት ናት፣ ያንን ነገሯን ወድላታለሁ። እና እስኪ ዛሬ ደግሞ አንዳንድ ነገር ታስተምረናለች፣ ስለ ሕይወት ስለ የሕይወት ታርጌት ምን እንደሆነ ምናምን ነገር ታስተምረናለች። እና መምህሮ ፓል እስቲ ቀጤ ሕይወት ላንቺ ምንድን ነው ምናምን? እስ አስተምሪን ዛሬ፣ እንማር ደግሞ

አይ በቃ አንቺም አታስተምሪም ከሆነ በቃ ኢብራሂም ያስተምረነት እንደዛ ነው የሚባለው እኔ እንጃ እስኪ ትንሽ አንተም ስለነበርክበት ስለምታውቀው የሆነች እህታችን አለች እና እኔ ኤቲስ ነኝ ሃይማኖት የሚባለው ነገር ውሸት ነው ዓለም አሁን ባለችበት ሁኔታ መፈጠር አልነበረባትም ምናምን ብላ የምታምን እህት አለች እና እስኪ እሷ ትንሽ እንትን አውሩ እስኪ እሷ ጋር ትንሽ አይ እኔ ውብ አለም ፈልጌ ነው የመጡት በቃ እንደዛ ከሆነ እዚያ ቢሮ በቴሌግራም እናንጨርሰው እና ዋና ዋና ፖይንታችን እነዛ የነገርኩ ነገሮች አሉዋ። እሺ፣ በቃ እናወራለን፣ ችግር የለው። እኔ በጣም ወራሽ በጣም ደስ ማለት እኔ እንጃ ብቻ ስ ይሻ አላ። አንቺም የምችውን ትሞክሪያለሽ፣ እኔም የምችለውን እሞክራለሁ። ወይ አብረን ወደ አንቺ እንመጣለን፣ ወይ አብረን ወደ እኔ እንመጣለን። እኔ እኮ ያለው በጣም ብዙ እኮ አስመጭና ላኪዎች። ስለዚህ እኛን እኛናሳዝን እያፈራሽ ነው። እንደምታፈርሽ አቃ ነው። አረ የሆነ ጊዜ ምን ከመመሮቹ ጋር በስተሽ ነበረ። አይ ለምን አታወሩም? አውሩ፣ ጠለቅ ብላችሁ እራሱ። እኔ እንዳወራኝ የምታወራት ደስ ይለኛል። ቅዱስ ጃ፣ አይ ከኦፓልኝ ጋር በውስጥ ነው የምናወራው። ስለምንታወራ በውስጥ ነው እኛ። ገመና የሚባል ነገር አለ። እንዳንተ እንዲ በግርጣት አናረጉም። በል ራስ ታደግ። በቃ ተስፋ ልቁረጥ? እንደዛ ከሆነ አይ በቃ እኔ በአንድ ተስፋ ቆርጫለሁ። ምር በውስጥ እሱ ካዋራሽ ሁለተኛው ሰው ደግሞ ተጨመረበት። በቃ የለም፣ አሰክስ አሰክ የእምር ስከሳ አይደለም። እያሳሳቁ ነው እንትን የምታደርገው። አይ እንትን ፐርሰናል ኦፒኒየን፣ እኔ ስለ ኦፓል ሳስብ በጣም እውቀት ያላት ልጅ ናት። አይ ቲንክ በቃ እኔ ኤክስፔክት ማድረገው ነገር አለ። ከባድ ነው የሚሆን እሷ ማውራት። ኦፓልን በነገራችን ላይ አታውቋት ልታቋት ወይ ምናልባት ግልፀኝነቷን ልታቋት ትችላላችሁ እንጂ ኦፓልን እኔ እንደማታቋት ነው የሚሰማኝ። እኔ እኔ ራሱ አላቃት። በጣም ማለት ጥልቅ የሆነች ሴት ናት። እንዴት ነው በጣም ብዙ ነገር ታቃለች። በጣም ብዙ ማለት እኔ ማንም ሰው ያውቃታል ብዬ ኦፓልን አላስብም በፍጹም ማለት ነው። እና አላህ ከረዳኝ ያንን ውስጧን ባገኘው ደስ ይለኛል። ሆነ ስፒክ ማለት ነው ውስጧን በቃ ያ የደበቀችው በጣም ከዚህ ሁሉ ግልጽነት፣ ከዚህ ሁሉ ሳቅ ጨዋታ፣ ከዚህ ሁሉ ግርግር ውስጥ የሆነ እኔ ውስጧ የሚታየኝ ነገር አለ። እኔ ከድሮም ጀምሮ ማለት ነው የሚመስለኝ ነው። እንደዛ ከሆነ አላህ ከረዳኝ እና መካፈላት ቢሆን እንደ ጓደኛም ማለት ነው ይሻላ እንግዲህ እንደዚህ የማቃቸው የተወሰኑ ሰዎች ስላሉ እንደዛ ይመስለኛል እና እኔ ውስጤ ሳያት ያዝንላታል። ማለት የሆነ መጥፎ ህይወት አላት እያልኩኝ አይደለም፣ ግን ያው ከማዘን አለ አይደለ? ለሰው ማዘን ደስ ይለኛል እና እና ሳያት እኔ ታሳዝነኛለች እና እና የሆነ ጊዜ በጣም በተረበሽኩበት ጊዜ ራሱ መታ አዝናልኝ ትፈልገኛለክ ምናምን አለችኝ፣ እና የበለጠ አሳዝነችኝ። እና እሱን አዘነትኝ ደግሞ እንዳረሰው ነው ያደረገችኝና ይሻላል። አላህ ነው እንግዲህ የሁሉም ነገር እንትን፣ አላህ ይርዳኝ ነው፣ ሌላ ምንም አልልም። ኢንሻላህ ከተግባባን ብዙ ነገር እንካፈላለን ብዬ አስባለሁ። ይመስለኛል ኦፓል እንደዛ ትመስለኛለች። እና አንድ ስለ እሷ ዘላችሁ ማገቡት ነገር አለ መቼም ማለት ነው እሷ ብቻ የምታውቀው የተወሰነ ነገር እና እስቲ እሱን ዘለን ለመግባት ያለ እኔ ኮን ነገር አለ አንድ አንድ ሳት ብሎኝ ኮን ነገር አለው እና አ አይ አይደለም የሆነች እንትን አለችኝ በአሁን ደር ያለችኝ እና በጋ ዝግ ነው እና እዛ ውስጥ የተማሩት ብቻ ናቸው የሚገቡት ከዛ ውጭ ግን ብዙ እኔ በምን አምናለው መሰለክ በሀሳብ አምናለው በሀሳብ ልዩነት አምናለው በምክንያት አምናለው በሁኔታዎች አምናለው ሰው እውነት ለኔ አንጻራዊ ነው። እውቀትም አንጻራዊ ነው። እምነትም አንጻራዊ ነው። ስለዚህ ሁሌ ሰዎች የሆነ ቦታ ሄጄ ስመሳሰል ያ መመስላቸው ነገር አለ። ጃቢር አንተ ከዛ ውስጥ ይመስለኛል ይሄኛውን ካራክተር ያየኸው፣ እንዴት እንዳየኸው ገርሞኛል። ያው እንግዲህ ባቢዞ አይደለም አንቺ፣ ኢንተርቴን ነው እያረሽ ያለሽው። እኔ በደንብ የሚሰማኝ ያ ነው። የአንቺ ትክክለኛ ማንነትን ማንም ሰው ያውቁ፣ ምናልባት ሁለት ሰዎች ሊያውቁት ይችላሉ። በሻ

የሆነ ሰው ስትወቅስ ምናን ያዩዋት መሰለኝ እንጂ ያለ ዛሬ ያለያት እኮ ለምን ሰላም አትላትም ታዲያ ትንሽ ደስ ይለኛል ሰላም ላ አውሰም ነው የሚለው ሰላም ላንቺ ይሁን አይ ቲንክ ፕሮፋይሏ ወንድ ልጅ እየቀጠቀጠች ነው ወይስ የተዋል ላውቅም ግን ሴት ነች እና እስኪ አለሽ እሷ ጋ አንድ ሁለት ደቂቃ ብትወሩ መልካም ነበረ። ምን አስፈራሽ እንዴ? አያ ማስፈራ ሲሆን ልታወራኝ መልካም ሆኖ አልታያትም እና የለችም ማለት ነው እንጂ ታወራለች እንደሁም በነፃነት የምታወራው ራሱ ለች ይሆናል። ምናልባት ወይ ስትመጡ ስትመጣ ሽራ ርጉል የቁርስ ሰዓት ዋ ቢዚ ሆና ይሆናል እንጂ አትፈራም። መስ እንተማመንባት አለ እንትላል ኦብሻ ብሮ እንዴት ነው ወንድምናት? አማነሽ ሰላም። የሆነ ሰውዬ አንተን በሌላ አካውንት አለመኖርህን አረጋግጦ ነው ብዙ ዋናው አካውንቱ የሚገባው ምን አድርገኸው ነው? እጀዝ ወር ከመገርፈው ነገር አታቆሙም። ኢብራሂም ተሳቀቀ። መልካም እንዴ በሌላኛው አካውንቱ ኖር መጠርጡ ነው። በእኔ ደግሞ ል በቃ አፋራ ጨካኝ እኮ ነው ል በዛኛው ሲመጣ ያኛውም አካውንት ያንተ ነው አላስብህ። ኧረ ኦፒ ዝም በይ ዝም በይ። ኢብራሂምን የሚያይበት አካውንቱ ነው አሉኝ። እንትን ያው ሙዚቃ እንኳን ከተበኑ ቆየን፣ ግን እንትን የሚለውን ታውቂያ? ታስታውሸዋለሽ? ይሄ ግጥሙን ብቻ ልንገረሽ፣ ጨምሯል ፍቅር ጨምሯል፣ ጨምሯል መውደድ ጨምሯል የሚለውን በዛ ምላለር እኔ እንደነገርኩ ሙዚቃ ብዙ አልሰማም አንድ ሀያ ዓመት ይሆነኛል። ሙዚቃ እንደዚህ አጋጣሚ ወይ ስክሮል ሳያደርግ ምናምን ነገር ካልሆነ በስተቀር የሙዚቃ ግጥም በፍጹም ነው የማላውቀው ጋይስ እና አንድ ቀን እንዲያውም ከጴንጤ መዝሙር ጋር ቀላቅየው እንዳልክ ሊገለኝ ነበረ። እንዲህንንም ተመስገንበል ቢያንስ ዜማውን አስተውሽን የተናገርኩት ብዬ ነው የወጣሁት። ግማሹን ዘፈንይ ዜማው ስለጠፋብኝ ነው ግጥሙን እንደነገርኩሽና አጥፍተ ነው ሄድሽ

እንዴ! እንዴት በማን ተማረክ? እኔ ወንድምህ እያለሁ፣ በጃ ነዋ። ሌላ ማን ይማርከኛል? እሱ ከሆነማ ያው ተመሳሳይ ነው። ያንደላለ አጠበኝ እና እዛኞች ቤት ውስጥን፣ እናሰድብሃለን። ነቃ ድንገት እንድትል አሞራ ሲታመም

እኛ ልምድ አለን እኛ ልምድ በእኛ ተማበልበቤ ጥያቄ የሆነበት የህልውና ጉዳይ ነው። ማህበራችንን ማን ምራው ካለ ህልውናው ላይ ነው ጥያቄ የፈጠረበት ማ ሰው ነኝ ብሮ እኔ አሁን እኔ አዎ ታይ እንጂ በእውነት አልተገኘሽለትም፣ ማለት ነው እንጂ አደገኛ ነው። ሆነ ከሆነ የምታወሪ በቃ እንትን አለቀልሽ፣ ይልጥሻል። ታካነ ብለህ መግባት ነው በቃ ከአንድ በላሽ ሳይሆን ራስሽ እንደብቀሽ ምናምን ነገር ጥግ ሳትይዥ ምናምን እንደዛ ከገባሽ ቤት እንደሚገባብሽ አያውቅምና። መጥቶ ነበር እኮ ባለፈው ራሱ ዜጋ መጥቶ አክብሩን ምናምን ነገር ደንግጠን እኛ እንትን ብለን ማለት እኔ ፕሮፋይሉ ራሱ ሳይ ይደነግጣሉ ታውቂያለሽ። እና አንኛ ስምለ አይ በግራውንዳቸው መጠናት አለበት ብሎ ወጣ። በቃ ጥሩ እንትን ሰጥቶን ወጣ። ጥሩ ምክር ሰጥቶን ወጣ። ገባች መናገር የለብሽም። መሰረትሽን መናገር የለብሽም። ባግራውንድሽ የተነሳሽበት ከየትና ወዴት እንደሆነ መናገር የለብሽም እንጂ ከተናገርሽ አለቀልሽ በቃ ቤትም ብትመጪ አጥንትሽን አድቅቆ ነው የሚያባርሽ። አልተናገርኩም። ትቀልጫለሽ እንደ በቃ አሁን ምን ታደርጋለህ? በገንቡ አድርገህ ቅበረው። ልብ ስላስቀምጠል ልብ ጥቅም ደረጃ ተናተ እናረጋግጠን እግዚአብሔር ይመስገን። ጠገራ ብር ታውቃለህ? ባቢ ብር ነው ያለበት ያለፈ ታሪክ እጂ በነገራችሁ ላይ እኮ ሶሻል ሚዲያ ላይ ማለት ነው። እውነት ለመናገር እኔ በምን ምን እንደማመን ታውቃላችሁ? ይሄ ባርግራውንድህን እና ቤዝመንት ለሆነ ሰዎች አሳወቅክ፣ ማለት በቃ አበቃ ታሪኩ፣ ገባክ። እኔ በምን አምናለው መሰለ፣ ማንም ሰው ምን ያህል እንዳውቅ አልፈልግም። የኔ ካራክተር ይሄ ነው። ሰዎች ምን ያህል እንደሚያውቁ ማወቅ አልፈልግም። በቃ ልክ እዛ ጋር የሚያውቁትን ያህል አወቅኩ ማለት፣ ከዛ በኋላ ነዛ ሰዎች ለኔ ቫሉ ባሌባቸው እንደ ሁኔታ ነው የሚወሰድ እዛ ድረስ መሄድ አልፈለግም። ስለቆይታቸው ሲፈለ እና ሚዲያው ነው ማለት ሚዲያ ላይ ሚዲያ እንደምታየው ረጅም ጊዜ ትቆያለህ ሚዲያ ላይ በየቀኑ ወይ ትገናኝ ትችላለህ፣ የተለያየ ፕሮግራም ብትገናኝ ትችላለህ። ስለዚህ ሰዎችንም ምን ያህል እንደሚያውቁ ሪሰርች ማድረግ አልፈልግም። ለሰዎች ምን ምን ያህል እንደማቅና ምን እንደማቅ ከየት እንደመጣ ወደቤት እንደሚሄድ ምን ነገር አልፈልግም። እንደዛ ከሆነ እኮ በቃ በቃ ተከታታይ ድራማ እኮ ሂስቶሪ ረጅም ሆኖ አይደለም እኮ በነገር ላይ

በቃ ሁሉንም ነገር እንደሚያቋርጊ መድረክ እለቅላቸዋለሁ። በቃ ሁሉንም ብዬ ማለት ነው። እናንድ ቦታ ደግሞ ኬብዬ ያሳብሽ ያድርጋለ። አናንድ ቦታ ደግሞ ፍሬንዶች ታውቃላችሁ፣ ገና ስገባ ገና ጆይን ሰብ ሰይፌን ይዤ ነው የምገባው። ሰይፌን ይዤ እገባለሁ። በማንኛውም መንገድ መምጣት ይችላለ፣ እየተቀያየት መምጣት ይችላል። በብሎክ ነው የሚወጣው፣ ከዛ ወይተሰድቦ ነው የሚወጣው። እና እንዳመጣጥ ወይም እንዳገባበው ነው የሚወሰነ ሚዲያ ላይ በዚህ መድረግ አለበት። ሚዲያ በነገራችን ላይ በጣም ተፅዕኖ ፈጣሪ ፓወር ያለው የምትናገሩት ነገር ኃላፊነት ካልወሰዳችሁ ችግር የሚያመጣ ወይም ደግሞ ሌሎችን የሚያስቆጣ የሚያናድድ፣ ምናምን ሊሆን ይችላል። እኔ የተናገርኩት ነገር ከሆነ ሰው ሆን የሚያናድደው አምሀቢ የተናገርኩት ነገር አይገባው ከሆነ ግን የተናገደው በቃ አዝን አለው እንዴ እንዴት ይሄን መረዳት አልቻለ ምናምን ብዬ ማለት ነው። ከዛ ውጭ ግን ብዙም አልደክምም፣ ቢዝነስም ስላልሆነ ብዙም አያደክመኝም። እኔ ባብዬ እና ያልከው ነገር ልክ ነው። ምን ያህል እንደምታውቂ የሆነ ሰው ካወቀ በቃ ምናምን እኮ ጥቅም የለም። ገብተዋል ግን መታወቅ ያለብሽም እንጂ ሰዎች እነሱን በመጠየቅ ወይም እንትን ሳይሆን በራስሽ መንገድ ግን የሰዎችን ማንነት የሰዎችን ባክግራውንድ ማወቅና ማጥናት ተገቢ ጥሩ ነገር ነው። በተለይ ደግሞ አስፈላጊ የሚባሉ ሰዎች መጠቃት ያለባቸው ሰዎች ከሆኑ በደንብ ማጥናት አለብሽ። ራሱ አንችም የሚያጠቁ ሰዎች ከሆኑ ራሱ ሊያጠቁሽ የሚችሉ ሰዎች ከሆኑ ራሱ በራስሽ መንገድ የስለነሱ ማጥናት አለብሽ ማወቅ አለብሽ።

አይ አይደለም ቻርጅ አድርገህ ስታወራ እንትን መሀል መሀል ላይ ድምፅህን ወሰድ ወሰድ ያደርገን። አይ ድምፁ አፍሰው ስላሉ ምናምን ደህና ነች ንግስትም ስለሆነች። እስኪ እንዴት የፖድካስት ማይክ ነው የምጠቀመው፣ ኮለል ያለ ድምፅ ነው ያይ ተሳስን በሙሉ ምክንያት እንደዛ ነው። ያንን መስዋዕት ከዛውት፣ ግን ብዙ የመጡትን ሰዎች ሰብረናል። የጠላት ቀጠና ልበትንነት ትንቢቶቻችን ተፈጽመዋል። በቃ ምንም የቀረ ስለዚህ ካስፈለገ በፐርሰናል አታክ የሚያደርገንም ሰው ከመጣ እንደዛ ተመሳሳይ ነገር ነው የሚደረግበት። አጀንዳችንን፣ ትግላችንን የሚጠልፍ ሰው ከመጣ ደግሞ ባቢ እንግዲህ ከአንተ ጋር ነው የምንሰራው። ትግላችን በፍጹም በፍጹም መጠለፍ የለበትም። እኔ አላተማመን የምናት በመንፈስ ሊቆር ይችላለሁ። ሁለት ሺህ አስራ ስድስት ላይ ሆነን እኮ የሁለት ሺህ አስራ ሰባት ዕቅድ የነበረውን እኮ ልክ እንደመጣ ነው በጣም ነው እኮ እንደመጣ በሁለት ምን ዓለም በነሱ ዙሪያ የምትዞር የሚመስላቸው በጣም ድምፅ እንደሆነ ፕሮጀክት በጣም የሚያስቡት እና እኔ በምን አምናለ የሚገነበው የእግዚአብሔር መንግስት ይፈርሳል። በቃ ስለዚህ መንግስቱ ዝም አሁንስ ወይ ቆይ፣ ሚስል አድርግ መሰለኝ። እንደዛ ሳይሆን ኢብሮ ድምፅ ያለበት ቦታ ነው። አንተ እንደዛ ሲሆን አይሰማም፣ እንደዛ ሲሆን አይሰማም። አይ እኔ በአዶ ክላስ ነኝ ያለሁት። ከእኔ ውጭ እኔ ውጭ ስትል ይብሮ አይ ከንድ ሌል ድምፅ የለም፣ እኔ ጋ የሚረብሽ ድምፅ የለም ለማለት ነው። እስኪ እንትና የወሂድ ምናምን እንዴ ነ የወሂድ ምናምን የወሂድ እንዴ ነ? ራሱ ወሂድ ከሆነ በሌላኛው አካውንት ባቡ አረተይ እንዴ? አዎ የምርሽን ነው አይደለም በዛ አይነት ስራ ይመስለኛል። ማኝ አይስልና ቀን ዜና ባ አሁን ምን አለ መሰለ የዛ ሰው ይህ ማንነት የማይገልጽ ነገር መጥታችሁ እንትን አታድርጉ። የእሱ ፕሮፋይል አድርጋችሁ ተማሪ ነኝ ምናምን ብላችሁ የእሱ ስም የሚያቆሽሽ ነገር መስራት የለባችሁም። አንዳንዴ ሰው ክብሩና ቦታውን መያዝ አለበት። ስለዚህ መጠበቅ አለባችሁ። ፕሮፋይሉ እና ስሙን ስትጠቀሙ ተማሪ ነኝ ምናምን ስትሉ ከብዙ ነገር መታቀብና መጠንቀቅ እንዳለባችሁ ማወቅ አለባችሁ። ዝም ብሎ አይደለም የሚደረገው። እንኳን እሱ እኔ ራሱ የኔ ብታደርጉ ራሱ መጠንቀቅ አለባችሁ። እኔ ከማላደርገው ነገርና፣ ከማልደግፈው፣ ከማልሰራው ነገር መጠንቀቅ አለበት። ዝም ብሎ አይደለም የሚደረገው። ዝም ብሎ አይደረግም። አይ ድምፁም ግን እንስማ፣ ሀሳብ ካለው ሀሳብ ይኖረዋል። የገባበት ያ ምን እንደሆነ ተናገር ያለው የትንሹን ፕሮፋይል አደረገው። አታደርጉበት ታስታውሳ አኔ ቤት ትንሹ ያኔ ብዙ ፎሎር አልነበረውም ገና እንደመጣ እና፣ ፒክቸሩን አታድርጉበት። ፎሎሩን ትወስዱበት አላችሁ። አንድን ሰው ስትወደው እኔ አንዳንዴ በቃ በጣም እኮ ነው የሚገርመኝ በእውነት ኮሜንት የምታረጉትን አታውቁም። ሀላፊ ፍቅር እንዴት እንደሚገለጽ አታውቁም። አንድ የሆናችሁ መምህር፣ የሆነ ሰው እናንተን የሚወክል ሰው ከሆነ ለዛ ሰው የሴክሬት የሆነ ነገር መጠንቀቅ አለባችሁ። ተመሳሳይ አካውንት ተመሳሳይ ስም ተመሳሳይ ፕሮፋይል መጠቀም ማለት ፎሎዎችን መውሰድ ነው። አንደኛ ብዙ ሰዎች ገብቶ ቼክ አያደርጉም። ይህ ትክክለኛ ትክክለኛው አይደለም አይደለም ስለማይሉ ላይፍ ሲገባ ራሱ እናንተ ነው የሚከተሉት፣ አያዩትም። ያኛውን ሰውዬው ልዩነቱን ስለማያውቁት ማለት ነው። የምትወዷቸውን ሰዎች በዚ ራት መግለጽ ያለባቸው ፍቅር የሚገለጸው በአባሳም ነኝ በሆነ ነገር ነው። ለዛ ሰው የሪስፔክት በመስጠት ነው። ለዛ ሰው የክብር በመስጠት ነው። ነግሬያቸዋል። አትጠቀሙ የመምህራኖችን፣ የነሳላህን፣ የነወሂድን፣ ጃቢርን፣ ኢብራሂምን። እነዚህ በቃ ንጽጽር ላይ የሚሰሩ በደንብ ተደራሽነት ይኖረዋል። ሰዎች ሪከርድ ሲያደርጉ ገብቶ እንዲያዩ ያደርጋል። ኮፕሊንት ያደርጋሉ፣ ሼር ያደርጋሉ፣ ፎሎ ያደርጋሉ። እናንተ የሚታተሙ መጽሐፍቶች ካሉ ፕሮግራሞች ካሉ ጌም ካለ ትምህርት ካለ ሁላችሁን አይቶ ሰው ገብቶ ቴሌግራም ላይ አዳዲስ ነገሮች ካሉ ነው። ማድረግ ማድረግ ያለባችሁና ማድረግ የሌለባችሁ ነገር አዋያቁ ስትባሉ ምቀኛ ነው ስድረች በሆነ ስኩታኖ ትገር ነው አታድርጉ። ማለት እናንተን አይመጥንም ማለት አይደለም። ትርጉሙ እንደዚ አይደለም። ለሰውየ ተጽዕኖ ያመጣበት አለው። ስለዚህ የመምህራኖቻችን ፕሮፋይል ፒክቸር ፎቶ አትጠቀሙ። ፖሎሮቻቸውን ተወስዱባቸዋላችሁ። ፕሮግራማቸው የተደራሽነት እንዳይ ያደርጋላችሁ። ሁለተኛ እናንተ ነገር እራሱ አትጠቅሟቸው። ስለዚህ ኃላፊነት ይሰማችሁ። የራሳችሁ ስም ይኑራችሁ። የራሳችሁ ካራክተር ይኑራችሁ። ደጋግሜ እኮ ነግሬያቸዋለሁ። አንድ ሰው ሰው ሊባል የሚችለው ሴታትም እንኳን ቢሆን የራሱ ሲሆን ነው። በቃ ዞ አንተ ከተሳሳት፣ አንተ ወይ ይኸው እኮ ነው መባል አለበት። በእሱ እኮ ነው መባል አለበት። ወይ ሂድ ነው ብዬሽ። እንደት ነው ስለ አንተ አወራለሁ? እንደ ገብርኤል ብሎ ይመጣሉ። ባቢሎ ማርያም ብሎ ስላሴ ብሎ ይመጣሉ። እንደ አሁን አድርጌ ነው እኔ የምጠራሽ

ካስታወሽ እንትን ያህል ልክ የሆነ ስም ስትጽፊ ረዘም ሲል ልክ እንደ ማሪ ይታይሻል። ማሪያ የሚለው ነጠብጣብ ያደርገዋል ከኋላ ማለት ነው። እና ልጁ የጻፈው ኢየሱስ ብቻ ማለት ፈልጎ ነው። ብዙ ጊዜ ከኦርቶዶክሶች ጋር ምናምን እንትን ስለሚል እዛ ብቻ የምትለዋን ሀይድ አርጓት፣ ኢየሱስ የምትለዋ ስም ነው ያለችው። እና ኢየሱስ እያለን ስንጠረ መልሶ እኔ ኢየሱስ አትበለኝ ሙሉ ስሙን ጥራ ይላል። እኛም ይታየን ፊት ለፊት ያለው አለም ሱሱ ከሆነ ሱሱ ብሎ የሚያጥ ሙሉ ለሙሉ ይታያላል እና እንደዚ በፊት በጣም መቸገር ነበረ እንደዚህ ንዝዝር የሚሰሩ ሰዎችም ራሱ አልበዙም ነበር እና የሆነ ልጅ ነበረ ከሴቶች ጋር ሲጣላ ከተጣላት ልጅ ጋር ማለት ነው አካውንት ይከፍታል ፎቶዋን ያረጋል ይመጣል እንደሷ በቃ ማይሆን ማይሆን ኮመንት ይጽፋል ከስር ማለት ነው። ከዛ የሆነ ቀን ለምን እንደዚህ ታደርጋለህ ምናምን ነገር ብዬ ተው ምናምን ስለው ምን አባት አመጣላ አለኝና በራሴ ስም በራሴ ፕሮፋይል ገጭ አድርጎ መጣ አካውንት። ከዛ በየአካውንቱ በቃ ምንድነው በየላይቭ እንትን ይላል ተለምኖ ነው በቃ ያቆመው ማለት እና እንደዚህ አይነት ልጆችም ያደረጉ ነበር። አንዳንዶች ደግሞ ዝም ብሎ ነሽጠዋቸው ፎቶሽን ይደረድራሉ ዝም ብሎ። እኔ ምን ይሰራል? እኔ ሀሳባችንን ብቻ ዝም ብሎ ለሌላ ሰው ሼር ካደረጉ በቂ ነው። እኔ እሽኮለሌ ምናምን፣ አጀባ፣ ጭብጨባ ብዙም እንትን አይለኝም ሆነ አይደንቀኝም ለማለት ፈልጌ ነው።